እንግዲህ ያው የሩታዬ እናትና የሩታ እህት ያው ሩታን ሲቆጧት ነበረ። እሱም እንግዲህ ያው እኛን ትልልቅ ሰዎች እያለን እንዴት ፍርድ ቤት ድረስ ትዳረሳላችሁ? በማለት እንግዲህ ሩታንም እህቷም ሩታም ኃይለኛ መሆኗንና ልቧ ግን ንጹሕ እንደሆነ እና በዚህ ልክ ደግሞ ፍርድ ቤት ድረስ መዳረሳቸው ልክ እንዳልሆነ። ሰላም ጤና ይስጥለን ወድና እየተከበራችሁ የሩታዬ አድናቂዎች፣ ወዳጆች እንዲሁም የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ ጤና እንደሚሆን ተስፋ አደርጋለሁ በያላችሁበትም እንደ ሁልጊዜ ምኞቴ ሰላማችሁ ጤናችሁ ብዝት ትርፍርፍ እንድንኝ ምኞቴ ነው፣ ማለት ነው። በያላችሁበት ሰላማችሁ ይብዛልኝ። እነዚህ ዩቱብ ቻናል ማዲስ ሲሆናችሁ ሰብስክራይብ በማድረግ የደውሏ ምልክት በማጥቆር ቤተሰብ እንድትሆኑ በአክብሮትና በትትና እጋብዛለሁ፣ የኔ ምርጦች ማለት ነው። ቪዲዋንም ላይክ አድርጉ፣ የእኔ ወዶች፣ አይከፈልበትም። የእውነት ላይክ አድርጉ። ወዳችሁና ፈቅዳችሁ ደግሞ ለእሷ ከጠቀማት ብላችሁ ላይክ ሼር የምታደርጉኝንም የእኔ ቅመሞች የሰው ደስታ የሚያስደስታችሁ የሰው እድገት የሚያስደስታችሁ በሙሉ የእውነት ከልብ አመሰግናለሁ። እናንተን አለማመስገን ራሱ ንፉግነት ነው፣ ክበሩልኝ። ምክንያቱም ወዳችሁ ፈቅዳችሁ ለእሷ ከጠቀማት ብላችሁ ላይክም ሰብስክራይብም የምታደርጉኝንም የራሳችሁ ውስጣችሁ ያለውን ማስተያየት የምጽፉልኝንም የእውነት ከልብ አመሰግናለሁ። እንግዲህ ዛሬ ወደመጣሁበት ቪዲዮ ስገባ እንግዲህ ዛሬ የሩታዬ እህትና ያው የሩታዬ ነዛን የመሰሉ ወርቅ እናቷ ዛሬ እንግዲህ ሩታን ተቆጥተዋታል። ምክንያቱም እኛ የሚያካክል ትልልቅ ሰዎች በአብርሽን በኩል አባቱ እናቱ እያሉ ትልልቅ ሰዎች እኛ የሚያካክል ትልልቅ ሰዎች እያለን እንዴት በዚህ ልክ ፍርድ ቤት ድረስ ትዳረሳላችሁ? አቃ አለው። ትዳር ቀልድ አደለም። ትዳር አልጋ ባልጋ አደለም። ትዳር ላይ ብዙ መስዋዕት ያስፈልጋል። ብዙ ትግስት ያስፈልጋል። አንቺ ትብሽ አንተ ትብስ ያስፈልጋል። ቢሆንም ግን በዚህ ልክ ርቃችሁ ፍርድ ቤት ድረስ መሄዳችሁ አግባብ አይደለም። ቢሆንም ያወጣ ወረደ ሆኗል። ግን ቢሆንም አሁንም አልረፈደም። አንችና አብርሽ አንችና አብርሽ መታረቅ አለባችሁ፣ ምክንያቱም በምጥ ሰዓት በጭንቅ ሰዓት አጠገብሽ መሆን አለበት። ያንችን ጭንቀት ማየት አለበት። እናትነት ምን መሆን እንደሆነ ስሜቱን አብሮሽ ሊጋራና አጠገብሽ በምትወልጅ ሰዓት አጠገብሽ ሊኖር ይገባል። ስለዚህ ለሱ ብቻ ሳይሆን ትዳርም ቀልድ አይደለም። ስለዛ አንችም ኃይለኝነትሽን ትተሽ፣ ሩታ ወደ ሰላም ወደ ህርቅ መምጣት አለባቸው ናቸው ማዘር ናቸው የሚሉት። እኔም የአብርሽን አባት አናግራቸዋለሁ በስልክ ጋሼን ሁሉን ነገር እንደምንጨርስ ቃል ገብተውልኛል በዚህ ልክ ፍርድ ቤት ድረስ መሄዳቸው አግባብ አይደለም ብለው እሳቸውም በጣም ነው እየተናገሩት፣ በማለት እንግዲህ እህትዮም ከሩታ እናት እንግዲህ ቀበል አድርጋ እናቴ እንዳለችው ትክክልናት ሩታ ውስጧ ንጹሕ ነው። ግን እንደኔ ትንሽ እልህ አለባት አቃለሁ። ከአንዲም ስንት ጊዜ አብረሽ ይቅርታ ሲላትም ሲታገሳትም አቃለሁ፣ በማለት እንግዲህ የሩታን ሀይለኝነትና ውስጧ ደግሞ ንጹሕ እንደሆነ እና የትዳር ክቡርነትን በመናገር በዚህ ልክ ፍርድ ቤት የሚያስኬድ ነገር የለም። እኛ ትልልቅ ሰዎች እያለን በማለት እንግዲህ የሩታ እናትም እንግዲህ አብርሽና ሩታ መታረቅ አለባቸው በማለት ያው ሩታንም አሳምነዋታል ማለት ነው። ክሱን ሊያስቆሙና ሩታንና አብርሽ ወደ ሰላም ወደ አንድነት እንዲመለሱና ወደ ትዳራቸው ተመልሰው አብርሽም የሩታን ጭንቀት በምትወልድ ቀን አብሯት ከጎኗ ሆኖ ስሜቷ ሊጋራትና በምትወልድበት አብሯት እንዲሆንና ልጅ ያለአባቱ ማደግ የለበትም የሚል ውሳኔ እንግዲህ እንግዲህ የሩታ የእናትና እህቷ ወስነው ሩታም እሺ ብላ ያው እንግዲህ ነገሮችን በትልልቅ ሰዎች ለመፍታት እና አብርሽንም ሳወራው እኔን በጣም ይሰማኛል በማለት ነበረ። የሩታ ታላቅ እህትም ስትናገር የሰማዋት ማለት ነው። እና ነገሮችን ለመፍታት እንደሚጥሩ ነው ያሰቡት፣ የፍርድ ቤቱን ነገር ለማቆም ማለት ነው። ቤተሰቦቼ በዚህ አጋጣሚ ኮ መለያየት የሰይጣን ነው። እኛም እንዲለያዩ አንፈልግም። ግን አብርሽ በስሎ አለይ ነው? አብርሽ በስሎ ለትዳር ምናል ብቁ ነው? ከዚህ በኋላ ሚስቱን አያስከፋም አያስቀይምም ወይ የሚመጡበትን ችግሮች አብሮ ይጋፈጣል ከፊት የሚል ነው እንጂ እኛም ቅመሞች መለያየትን አንደግፍም። ልጅ ያለአባት ያድግ የሚለውንም እኛም አንደግፍም። ትክክል ናቸው። ማዘር እንዳሉት አንድ ልጅ ሲወለድ የእናትንም የአባትንም ፍቅር እያገኘ ነው ማደግ ያለበት። ሚስቱንም እስካ እስኪገባት ድረስ ለቤቱ አሸንጉሊት አይደለችም የእሷንም ሀሳብ ማዳመጥ እሷ ማትፈልገውን ነገርም መተው አለበት አለ እንዴ ለትዳር ስንት መስዋዕት ይከፈላል ስለዛ አሁን ከኬርሜላ ጋር የሚንዘላዘለውን ነገርም አቁሞ ወደ ትዳሩ ሰተር ካለ እኮ ሩታ ስንት ጊዜ እድል ሰጥተዋለች አደለ እንዴ ያንን አስተካክሎ ወደ ትዳሩ ከተመለሰ ደስ ይለናል እኛም የእውነት እውነት ነው ልጅ ከአባቱ ጋር ከእናቱ ጋር የእናትንም የአባትንም ፍቅር እያገኘ ሲያደግ ነው አንድ ልጅ ከተወለደ በኋላ መቼም ወደ በዚች ምድር ላይ ፈለገም አልፈለገም ይሄ ልጅ መጥቷል፣ እየመጣ ነው አለ። ስለዚ ልጅ በአባትም በእናትም ማለት ሲያደግ ነው ደስ የሚለው የእኛም ደስታ ነው። ቢታረቁልን ደስ ይላል። አብርሽን ግን ያው በደንብ ብትመክሩልን ብዘክሩልን፣ ከዚ ሴቶች ጋር የሚንዘላዘለው የዩቱብም ስራ ይሁን ሁሉም ነገር መስመር ሊያበጅለት ለህይወቱ ይገባል። ዋናው አብርሽ ላይ ነው መሰመር ያለበት ብዬ ነው ማስበው። ቤተሰቦች እኛ እንዲታረቁልን ምኞታችን ነው። ጌታን እኔ ደስ ይለኛል እኔ ሁሌ የምለው ቢታረቁ፣ አብርሽ የሆነ የአባትነት የአባወራ አይነት ኃላፊነቱን ወስዶ ቢታረቁ ደስ ይላል። እንደ ሩት አይነት ቅመም እግሩ ቢቀጥን እራሱ እንደ ሩት አይነት ሴት አያገኝም። የእውነቴ ነው ብላችሁ እና ሩታም፣ ያው አሁን ላይ ያው ትንሽ ደከም እያለች ነው፣ ጊዜዋም እየገፋ ነው ብለዋል ማዘር። ያው በሰላም እንድትገላገልልን መኞታችን ነው። እንግዲህ ቤተሰቦቼ ያለው ቪዲዮ ይሄ ነው ማለት ነው።